እስከ አራተኛ ክፍል ድረስ ከተማርኩ በኋላ አቋርጭ ወደ በግ እና ከብቶች ጥበቃ ቤተሰብን በማገዝ ቆየሁ። ብላቴ በ1983 ዓ ም የአራተኛ ዓመት ተማሪዎቹ ነንኛ ብላቴ ዘመትን ደብዳቤ ተጽፎ ተሰጠኝ። ከዛ በፊት አላቃትም። ቁምን እያወረራን የአጎቷ ልጅ ትንሽ ስትዘገይበት ከሱቁ ደርሳ የምትመጣበት ሰዓት ሲዘገይ መጣ ድምፁን ስንሰማው፣ እኛ ሮጥን። እኔ እና ልጅ ማለት ነው። እየሰማችሁ ነው ዳዊት፣ ይህን ታሪክ ከዚህ በፊት ሰምታችሁታል። የቤተ ክርስቲያን ታሪክ እንማር ነበር፣ ነገር ሃይማኖት፣ የዶግማ ቀኖና እንማር ነበር፣ ስርዓተ ቤተ ክርስቲያን እንማር ነበር። በሃይማኖት በባሪ በረቱ ለሰው ለሀገር፣ ለቤተሰብ ለብዙዎቹ የሚያስቡ ወንድ ልጅ ከሆነ የወልደው ልጅ ዲያቆን መሆን አለበት። ዲያቆን እንዲሆን እጥራለሁ አልኩ።